ጤና ይስጥልን ይህ ሓሪ ዲጂታል ነው። ከሓሪ ዲጂታል ዕለታዊ ዳሳን ይዘን ቀርበናል። የኢትዮጵያና ኤርትራ ፖለቲካዊ ውጥረት ሆነ ይፋዊ ጦርነት ላለፉት 60 ዓመታት ጋብረ ገብ እያለ ቆይቷል። ኤርትራ ለሀገር ምስረታ ካደረገችው የሁለት አስርታት ጦርነት ባሻገር የ1990 የሁለቱ ሀገራት ጦርነት የቅርብ ጊዜ ታሪካቸው ነው። ከዚያ ጦርነት በኋላ ብዙዎች እንደሚሉት ሰላምም ሆነ ጦርነት ያልነበረበት ጊዜ አልፎ በኢትዮጵያ የመጣው የ2010 ዓመተ ምሕረቱ ለውጥ በአስመራና በአዲስ አበባ የሰላም ነፋስ እንዲነፍስ ያስቻለ ነበር። ይህ ሰላም ብዙም ሳይቆይ የሰሜኑ ጦርነት ላይ ኤርትራ የነበራት ሚናና የፕሪቶሪያው ስምምነት ተከትሎ በሁለቱ አገራት መካከል ያሉት የቅርብ ጊዜ ክስተቶች አዲስ ቀጠናዊ አሰላለፎችና ታሪካዊ ባላንጣነት የፈጠራቸው ቁርሾዎች ዛሬ ያለንበት አዲስ ውጥረት እንዲፈጠር ሆኗል። ከግማሽ ክፍለ ዘመን በላይ ኤርትራ ከኢትዮጵያ የአስተዳደር ሥርዓት ወጥታ ነፃነቷን ብታወጅም፣ ገጣሚው እንዳለው የአንድ አፈር አፈሮች በመሆናቸው እጣ ፈንታቸውን መበየን ቀላል አልሆነላቸውም። ጥቅሞቻቸውን ለማስከበር የሚሄዱበት መተማመን የጎደ አካሄድና ወታደራዊ መፍትሄ። በነፃነት ትግሉ ከሞተው በመቶ ሺዎች ከሚቆጠሩ የሁለቱ አገራት ዜጎች ባሻገር በድንበር ግጭቶችና ጦርነት የብዙዎች ሕይወት ጠፍቷል። ይህን ታሪክ ይቀይራል ተብሎ ተስፋ የተጣለበት በጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ የ2011 የሰላም ስምምነት በቀጠናውም ሆነ በዓለም አቀፍ ደረጃ አዲስ ምዕራፍ ከፍቶ ነበር። ይህ የሰላም ስምምነት ግን ከሶስት ዓመት በላይ ሊዘልቅ አልቻለም። የትግራይ ግጭት በተለይም ከ2012 እስከ 14 ዓመተ ምህረት በትግራይ የተከሰተው ውጥረት እና ጦርነት ተከትሎ ኤርትራ በኢትዮጵያ የውስጥ ጉዳይ በነበራት ሚና እንዲሁም የጦርነት ተሳትፎ የፌዴራል ኃይል አጋር ሆና ቆይታለች። ሆኖም ጉዳዩን በቅርበት የሚከታተሉ ተንታኞች እንደሚሉት የሰሜኑ ጦርነት በኤርትራ ፍላጎት መሰረት ሊጠናቀቅ ባለመቻሉ አስመራና አዲስ አበባ ከኩርፊያ የተሻገረ መካረር ውስጥ ከወደቁ ሰነባብቷል። የአዲስ አበባ አስመራ በረራ እንዲሁም የባንክና የቴሌኮም አገልግሎት ከተቋረጠ ሰነባብቷል። በትግራይ ውስጥ የተከሰቱ የፖለቲካ ውጥረቶች፣ የህወሀት ስንጥቃትና የፕሪቶሪያ ስምምነት የአተገባበር ጉድለት ምንጫቸው የኤርትራ ረጅም እጆች መሆናቸው ብዙዎች ይስማሙበታል። ኤርትራ በተለያዩ ጊዜያት በመግለጫዎቿ እንዳለችው ደግሞ ከኢትዮጵያ ጋር ያላት ግጭት ከቀይ ባህር ጋር የተገናኘ መሆኑን አሳውቃለች። እንደሚታወሰው ኢትዮጵያ ከሶማሌላንድ ጋር የፈረመችው የቀይ ባህር መዳረሻ ስምምነት ኤርትራ፣ ግብፅና ሶማሊያ ግንባር ፈጥረው መቃወማቸው ይታወሳል። በዛሬው ዝግጅት ክራይስ ግሩፕ የዛሬ ሁለት ወር ገደማ ያወጣው ዘገባ ከወቅታዊ ሁኔታው ጋር በማገናዘብ በሁለት ክፍል ዝርዝር መረጃን አዘጋጅተናል። ለዛሬ ክፍል አንድን እንድታደምጡ እንጋብዛለን። ክራይስ ግሩፕ እንደሚለው በኢትዮጵያ ትግራይ ከደረሰው አውዳሚ ጦርነት ከሁለት ዓመት በኋላ የውስጥ ሽኩቻዎች እንዲሁም በአዲስ አበባና አስመራ መካከል ያለው ተዛማጅ ውጥረት እንደገና ግጭት ሊቀሰቅሱ ይችላሉ የሚል ስጋትን ደቅኗል። ተጽዕኖ ያላቸው ሁሉ ሁለቱንም አገራት ትዕግስት እንዲያሳዩና የአፍሪካ ቀንድ ችግሮች ላይ ተጨማሪ ጫና ከመፍጠር እንዲቆጠቡ ሊያሳስቡ ይገባልን ብሏል። ነገር ግን ችግሩ ይበልጥ እየጋመ ስለመምጣቱ በሁለቱም በኩል የሚሰሙ የፖለቲካ ምልልሶች ያስረዳሉ። በኢትዮጵያና ጎረቤቷ ኤርትራ መካከል ያለው ግንኙነት ከቅርብ ወራት ወዲህ እጅግ እያሽቆለቆለ በመምጣቱ በሁለቱ ሀገሮች መካከል አዲስ ጦርነት ሊነሳ ይችላል የሚል ስጋት ፈጥሯል ብሏል ዘገባው። ይህ አዲስ አስፈሪ ጠላትነት በከፊል ከአዲስ አበባና አስመራ ከባድ ግጭት በኋላ ከተለያዩ የትግራይ ህዝብ ነጻነት ግንባር ህወሓት አንጃዎች ጋር በመተባበር በኢትዮጵያ ሰሜናዊ ጫፍ በምትገኘው ትግራይ ክልል ውስጥ ካለው የፖለቲካ ትርምስ ጋር የተያያዘ እንደሆነ በማንሳት የውጥረቱ ሌላው ቁልፍ ምክንያት ኢትዮጵያ ኤርትራ ነጻነቷን ስታገኝ ያጣችውን ቀይ ባህርን በኃይል በመያዝ እንደገና ለማግኘት ያላት ፍላጎት ነው በማለት ያትታል። የኢትዮጵያ መንግስት ግን የባህር በር የህልውና ጉዳይ ነው ይበል እንጂ በሰላማዊ መንገድ የማግኘት ፍላጎት ያለው መሆኑ ነው ሲናገር የሚደመጠው። አገራቱ የጦርነቱ ዋዜማ ላይ መሆናቸውን ያመለከተው ክራይስ ግሩፕ የመንግስት መገናኛ ብዙሃን የህዝብን ስሜት እያናሩ ሲሆን የኢትዮጵያና ኤርትራ ዲፕሎማቶችም በአፍሪካ ቀንድና ከዚያም ባሻገር ላሉ አቻዎቻቸው የየራሳቸውን አቋም እያቀረቡ መሆናቸውን ባደረጉት ክትትል ተረድቻለሁ ነው ያለው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኤርትራን የመውረር እቅድ እንደሌላቸው ላስታራቂዎች አረጋግጠዋል። ነገር ግን በአዲስ አበባ ያለውን ሁኔታ በቅርበት የሚከታተሉ ዲፕሎማቶች ኢትዮጵያ በቅርቡ ወደ ኤርትራ በመግባት የአሰብን ወደብ በመውረርና በመቀላቀል ድንበሮችን በኃይል የመቀየር ደንቦችን በመጣስና የአፍሪካ ቀንድን ወደ ሌላ እሳት ሊያስገቡት እንደሚችሉ ስጋት አላቸው ብሏል። ከአብይ ጋር ግንኙነት ያላቸውና የአፍሪካ ቀንድን ሰላምና መረጋጋት የሚፈልጉ አገሮች በተለይም ቻይና፣ ኬንያ፣ ሳውዲ አረቢያና ተርኬ አብይን በጠመንጃ ኃይል የበላይነት ከመፈለግ እንዲቆጠቡና በአዲስ አበባና አስመራ መካከል ያለውን አደገኛ ሁኔታ ለማርገብ ወደ ድርድር ጠረጴዛ ለማምጣት የተሻለው ተስፋ የሆኑ ናቸው ሲል ክራይስ ግሩፕ ያትታል። በተመሳሳይ ጊዜ የቀጠናው ሀገሮች ኢትዮጵያ በአፍሪካ ቀንድ በራሷ የምታስተዳድረው ወደብ እንዲኖራት ያቀረበችውን ጥያቄ ለመፍታት ለረዥም ጊዜ ሲጓተት የነበረውን ከባድ ውይይት ሊያደርጉ ይገባል። ይህ ጉዳይ ሳይፈታ ከቀጠለ ውጥረቱን ማቀጣጠሉ የማይቀር ነው። በኢትዮጵያና ኤርትራ መካከል ያለው አለመግባባት ባለፉት አስርተ ዓመታት ውስጥ እየቀነሰና እየጨመረ የነበረ ሲሆን ብዙውን ጊዜ በሻቢያና ህወሀት ግንኙነት ላይ እየተመሠረተ ነበር። ብዙዎቹ የደጋማ ኤርትራውያንና የትግራይ ኢትዮጵያውያን ትግርኛ የሚባል የጋራ ቋንቋና የባህል ቅርስ ያላቸው መሆኑን ያስታውሳል። የኤርትራ ተገንጣይ ንቅናቄ የሆነው የኤርትራ ህዝብ ነጻነት ግንባር በወቅቱ አማጺ ቡድን ከነበረው ህወሀት ጋር በመተባበር በ1983 የደርግን ወታደራዊ አምባገነን ለመገናኘትነት ለመጣል መንቀሳቀሱ ይታወሳል። ኤርትራ ብዙም ሳይቆይ ነፃነቷን ያገኘች ሲሆን ህወሀት ደግሞ ለሦስት አስርት ዓመታት የኢትዮጵያን ፖለቲካ ተቆጣጥሮ ቆይቷል። ይሁን እንጂ የኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊና የኤርትራው ፕሬዚዳንት ኢሳያስ አፈወርቂን ጨምሮ በተለያዩ ምክንያቶች ግንኙነታቸው ብዙም ሳይቆይ እንዳልነበረ መሆኑን እናስታውሳለን። ይህም የ1990ው ጦርነትን አዋልዷል። በ2010 ዓ ም ህወሀት ከስልጣን እስከተወገደበት ጊዜ ድረስ የሁለቱ አገሮች ግንኙነት ጠላትነት የተሞላበትም ነበር። ይህም በአብይ አህመድ የጠቅላይ ሚኒስትርነት ስልጣን መያዝን ባመጣው ተቃውሞ ምክንያት ነበር። ኢትዮጵያ በህወሀት ዘመን ከፍተኛ የልማት እድገት ብታስመዘገብም፣ ከዜጎች መብት ከለላ ጋር በተገናኘ መንግስት ብዙ ትችት ያስተናግድ እንደነበር ይታወሳል። አብይ ከመጡ በኋላ ብዙ የህወሀት መሪዎች ወደ ትግራይ ክልል ዋና ከተማ መቀሌ ተዘዋውረዋል። በሰኔ 2010 ዓ ም በአንጻሩ አብ ና ኢሳያስ በሳውዲ አረቢያ ሪያድ በሁለቱ አገሮች መካከል እርቅ ፈጽመዋል። የሰላም ስምምነት ተብሎ የተነገረለት ይህ ስምምነት በህወሀት ላይ በነበራቸው የጋራ ጥላቻ ላይ ያተኮረ እንደነበረም በመረጃው ተጠቅሷል። የትግራይና የፌዴራል መንግስት ግንኙነት በተለይም ህወሀት በመላ አገሪቱ በኮቪድ-19 ወረርሽኝ ምክንያት ምርጫው እንዲራዘም ከተወሰነ በኋላ መስከረም 2013 ዓ ም ምርጫ ማካሄዱ በመካከላቸው የነበረውን ውጥረት ይበልጥ እንዳከረረው ይታወቃል። ጦርነት የጀመረው ከሁለት ወራት በኋላ የትግራይ ታጣቂዎች በክልሉ የሚገኘው የሚለውን የኢትዮጵያ መከላከያ ሰራዊት ዘን ሲቆጣጠሩም ነበር። ክራይስ ግሩፕ ሲቀጥል ከሁለት ዓመታት የደም አፋሳሽ ጦርነት በኋላ የአብይ ማለትም ከሀገር ውስጥ የጸጥታ ኃይሎችና እስከ ኤርትራ ወታደሮች የተሳተፉበት ጥምረት የበላይነት አግኝቶ የድል አፋፍ ላይ የደረሰ ይመስል በነበረበት ወቅት ህወሀት በፌዴራል መንግስት ውሎች የጦርነቱን ማብቂያ ለመደራደር እንዲገደድ አድርጎታል። ጥቅምት 2015 ዓ ም በአፍሪካ ህብረት ሽምግልና በደቡብ አፍሪካ ፕሪቶሪያ ሁለቱ ወገኖች የሰላም ስምምነት ላይ ቢደርሱም ስምምነቱ ተጨማሪ ቀውሶችንም ቀስቅሷል። ይህን ተከትሎ የፌዴራል መንግስቱ ዋነኛ አጋሮች ከነበሩት ኤርትራና ከፋኖ ኃይሎች ጋር ጠብ ውስጥ መግባቱን አስታውሷል። የጠባቸው መንስኤ በድርድሩ አልተካተትንም የሚል መሆኑንም ልብ ይሏል። ኢሳያስ ለጦርነቱ ላደረጉት አስተዋጽኦ የበለጠ ክብርና የተደራዳሪነት ወንበር ሊስቡ ይገባቸው እንደነበር ስለተሰማቸው የሰላም ስምምነቱን በጽኑ ተቃውመዋል። አሁን ላይ እንደ ወዳጅ አንድ ላይ ለመስራት እያቀዱ ነው የሚል ሐሜት ከመሰማቱ በፊት አስመራ እንደ ትልቅ ስጋት የምትመለከተውን ህወሀትን እንዳያንሰራራ መቅበር ዓላማዋ እንደነበር የክራይስ ግሩፕ መረጃ ያመለክታል። ይሁን እንጂ ህወሀት በሰላሳ ቀናት ውስጥ ሙሉ በሙሉ ትጥቅ እንዲፈታ ያስማማውን የፕሪቶሪያውን ስምምነት ውሃ ቸለሰበትና እቅዶ አልተሳካላትም። ከዚያ ጋር በተያያዘ ኤርትራ በጦርነቱ ወቅት የአማራ ፋኖዎችን ለመገንባት ከፍተኛ ኢንቨስትመንት አድርጋ የነበረች ሲሆን አብይ የሰላም ስምምነት ከተፈራረሙ በኋላ ከመከላከያ ሰራዊት ውጭ ያሉትን እንደ ልዩ ኃይል ያሉት ታጣቂዎች ትጥቅ ማስፈታት ሲጀምሩ ፕሬዚዳንት ኢሳያስ ቅር እንደተሰኙ ግልጽ ነበር ይላል የውሃ ትታ። ከዚያ በኋላ ፋኖች በፌዴራሉ መንግስት አኩርፈው ጥራ ይንዱሩ ብሏል የሚለው ይህ ተቋም የኢትዮጵያ መንግስት በኤርትራ ይደገፋሉ ብሎ እንደሚያምን ማትቷል። ይሁን እንጂ ግንኙነቱ በከፍተኛ ሁኔታ መበላሸት የጀመረው ዓብይና ቡድናቸው ኢትዮጵያ ኤርትራ ስትገነጠል ያጣቸውን የባህር በር በቁርጠኝነት ለማስመለስ ከፍተኛ ጥረት እያደረጉ መሆናቸውን በግልጽ ሲናገሩ መሆኑም ያስታውሳል። በዓለም በህዝብ ብዛት የባህር ወደብ የሌላት ትልቁ አገር ኢትዮጵያ ወደብ ለወደፊቱ ደህንነቷና እድገቷ ወሳኝ እንደሆነ በተደጋጋሚ መግለጿ ኤርትራን አስደንግጧታል ጠቅላይ ሚኒስትር ዓብይ ኢትዮጵያ ሉዓላዊ ወደቧን ስታጣ የደረሰባትን ታሪካዊ በደል ለማስተካከል በተለይም ከኢትዮጵያ ድንበር በሰባ ኪሎ ሜትር ርቀት ላይ የሚገኘው አሰብን ጨምሮ በኤርትራ ደቡባዊ የባህር ዳርቻ ላይ ከፍተኛ ፍላጎት ሳይኖራቸው አይቀርምም ይላል በ1990ዎቹ አጋማሽ ከኤርትራ ጋር ያለው ግንኙነት እስከሚቋረጥበት ጊዜ ድረስ አሰብ የኢትዮጵያ ዋነኛ የባህር መተላለፊያ መንገድ ነበረች። ዛሬ ወደቡ ከአስመራ ብዙ ሕዝብ ከሚኖርባትና በቀላሉ ልትከላከል ከምትችለው ከማዕከላዊ ደጋማ ቦታዎች ርቃ የምትገኝ በመሆኗ ለአዲስ አበባ ኢላማም ትመስላለችም ብሏል። በዚህ ሁኔታ አስመራ ኢትዮጵያ ብትክድም አሰብን በወታደራዊ ኃይል ለመያዝ እንደምትፈልግ እርግጠኛ ሆናለች ነው ያለው። ክራይስ ግሩፕ አብይ ጥቅምት 2015 ዓ ም በቀይ ባህር ላይ ታሪካዊ የመጠቀም መብት እንዳላቸው በቴሌቪዥን ያደረጉት ንግግር እንደ ተዘዋዋሪ የጦር ዛቻ ተደርጎም ተወስዶባቸዋል። የኢትዮጵያ የመንግስት መገናኛ ብዙኃንም በዚህ ጉዳይ ላይ ከፍተኛ የብሔራዊነት ስሜትን አቀጣጥለዋል በማለት አብራርቷል። በ2014 ዓ ም መጨረሻ ላይ የምዕራባውያን ዲፕሎማቶች የኢትዮጵያ መንግስት ወረራ እንዳይጀምር ሲያስጠነቅቁና የትግራይ ኃይሎችንም በእንዲህ አይነቱ ወታደራዊ ጀብዱ ከፌዴራል መንግስት ጋር እንዳይተባበሩ ሲያሳስቡ መቆየታቸውን አስታውሷል። አብይ በይፋ ኢትዮጵያ ጎረቤቷን እንደማትወር ግልጽ አድርገዋል። በዚህም በጥር 2016 ዓ ም ኢትዮጵያ ከ1983 ዓመተ ምረት ጀምሮ በዲፕሎማሲያዊ መንገድ ነጻነቷን ካወጀችው የሶማሊያ ሰሜናዊ ክልል ሶማሊላንድ ጋር የመግባቢያ ስምምነት መፈራረሟ የሚታወስ ሲሆን በዚህም መሰረት አዲስ አበባ የባህር ዳርቻዋን የተወሰነ ክፍል ኢትዮጵያ የባህር ኃይል ጣቢያ ልትገነባበት በሊዝ በመስጠት በምላሹ ለሉዓላዊነቷ እውቅና እንደሚሰጣት ተስማምታለች። ይህ እርምጃ ሶማሊያን በእጅጉ ቢያስቆጣም አዲስ አበባ በኤርትራ በኩል ወደ ባህር ለመቅረብ ቆርጣለች የሚለውን ስጋት ለማርገብ የረዳ እንደነበረም ተጠቅሷል። ይሁን እንጂ መረጋጋቱ ጊዜያዊ ብቻ ነበር። በኢትዮጵያና ሶማሊያ መካከል የተርኪ ሽምግልና በሶማሌላንድ የኢትዮጵያ ወደብ የመገንባት ተስፋን ያዘገየ ይመስላል። ይህም አብይ፣ የማይቀር በሆነ መንገድ አይናቸውን ወደ አሰብ እንደሚመልሱ ያሰጋቸዋሉም ብሏል። ሌላው የጦርነት ምንጭ ሁለቱ ወገኖች እርስ በርስ ጣልቃ ለመግባት እየሞከሩ መሆናቸውም ነው ብሏል። አዲስ አበባ አስመራ የፋኖ አማጽያንን እንደምትደግፍና ከህወሀት ጋር እንደምታሴር ትከሳለች። በአንጻሩ አዲስ አበባ አሁን በግልጽ የኤርትራ ተቃዋሚ ቡድኖችን በኢትዮጵያ ውስጥ እንዲንቀሳቀሱ እየፈቀደች ነው። ከእነዚህም መካከል በአብዛኛው በውጭ የሚኖሩ አባላት ያሉትና በአስመራ ያለውን መንግስት ለመጣል ዓላማ ያለው ብርጌድ ንሓመዱ ወይም ሰማያዊ አብዮት ይገኝበታል። ይህ ቡድን ባለፈው ጥር በአዲስ አበባ ጉባኤ ማካሄዱም ይታወሳል። ሌላኛው የሚጠቀሰው የውጭ ጣልቃ ገብነት አንዱ ነው። ከዚህ ጋር በተያያዘ የተባበሩት አረብ ኤምሬቶች ትነሳለች። ኢትዮጵያ ከተባበሩት አረብ ኤምሬቶች ጋር ጠንካራ አጋርነት ያላት ሲሆን ኤርትራ ደግሞ ከኤምሬቶች ጋር ያላት ግንኙነት እያሽቆለቆለ ከመጣ በኋላ ከሳዑዲ አረቢያና ከግብፅ ጋር እየተቀራረበች መሆኑም ያስታውሳል። ሪያድ ይህን ግንኙነት የአቡዳቢን የቀጠናዊ ተጽዕኖ ለመመከት የሚረዳት እንደሆነ የምታየው ሲሆን ካይሮ በአባይ ወንዝ ላይ የሚገነባውን የታላቁን የኢትዮጵያ ሕዳሴ ግድብን መሰረት ያደረገው ውጥረት ለመፍጠር ተኝታ የማታድር መሆኗም ተያይዞ የሚነሳ ነው። የእነዚህ ሁለት አገሮች ፉክክር በኢትዮጵያ ሰሜን ምዕራብ ጎረቤት በሆነችው ሱዳን ውስጥ እየተካሄደ መሆኑም መዘንጋት የለበትም ይላል የክራይስ ግሩፕ ዘገባ። እዚያ የተባበሩት አረብ ኤምሬቶች በአገሪቱ የእርስ በርስ ጦርነት ውስጥ የሚሳተፈውን የፈጣን ድጋፍ ኃይሎች አርኤስኤፍን እየደገፈች መሆኑ ነው የሚጠቀሰው። አድማጮቻችን ክፍል አንዱን ነግረናቸው አበቃን። ነገ ክፍል ሁለቱን እናቀርብላቸዋለን። ስላዳመጣቸውን እናመሰግናለን።